ኢትዮጵያዊ ሳይንቲስት እንዴት የፀሐይን ግርዶሽ ሊያውቅ ይችላል ብሎ ዶክተር ወዳ ሲሆነ በጣም ተተችቶ ነበረ፣ በዛን ሰዓት ላይ እሱ ግን ከመጽሐፍ ብራናዎች ላይ ጠቅሶ በእንደዚህ ቀን በእንደዚህ ሰዓት ይሄ ግርዶሽ ይፈጸማል ሲል የዓለም ሳይንቲስቶችን ያልደረስንበት እንደሆነ ናሳ እስከመጠየቅ ደረጃ ደርሰው ጃፓን እንኳን ሲሰማ የሆነ ጊዜ ላይ ቆይቷል። 30 ሺ ጃፓናውያን የግዕዝን ትምህርት እስከ ዶክትሬት ድረስ ተምረው አሁን እየጻፈ ፕሮፌሰር መሐመድ ሲያስተምር ገዳም የምሄደው አባቶችንም እኮ እንደው የሚፈታተኑም እኮ አሉ ገዳማት ራሳቸው ምንድን ነው እያደረጉ ያሉት ገዳም እስከተባሉ ድረስ ስጋን የሚጎዳ ነገር ነው እዛ አካባቢ መኖር ያለበት ግን በጣም አማርጠት ይላለ አማርጠት ትጣለ አማርጠት ተኛለ ሻወር ቤት አለ በአቡነ ዘበ ሰማያትና ሰላም ልኬ ብቻ በመድገም እና በመስገድ በመጾም በመጸለይ። ነጽሮ መላእክት ላይ ነጽሮ ስሉ ስለሚደርሱ አባቶች አሉ አይደል? አሁን ላይ ትንሽ የሚያስፈራው በዩቲዩቡም በየቲክቶኩም ግዕዝ መምህራን አሉ፣ እናስተምራለን ዜማ አለ። ግን ያንን ጣዕሙን ለዛውን የዛኛውን የገዳሙን የኔታን ጣዕም እንዴት ይመጣል? እንጀራ እኮ ውጭ አሉኮ እንጀራ ጋግረን እንበላለን ይላሉ። ግን እንደዚህ ኢትዮጵያ ውስጥ እንደሚጋገረው እንጀራ ያለ ጣዕም እኮ አይደለም። እንጀራውን እኮ ይበሉት ግዕዙንም በኦንላይን ተማሩት ብሎ የአብነት ትምህርት ቤቶች መጥፋታቸውንና መቀዝቀዛቸው ይሄ ኒንጃ ኢትዮጵያንም ከማጥፋት ሀገር ከማጥፋትም እየተጎራበተ ነው ብዬ ነው። መድኃኒትም እኮ ቢሰራ እኮ ከቤተ ክርስቲያን መጻሕፍቶች ላይ እየተገኘ ምን አነበብክበት ምን አየህበት ቢባል ቲክቶክ ሊባል ነው ወይስም ሊባል ግን ይህን የግዕዙን መከልከሉ በትምህርት ቤቱ ላይ ተገቢ አይደለም። አባቶቻችን አንዳንዴ ቃላዋዲው ምን ይላል፣ ስርዓቶች አሉ። የቤተክርስቲያን የተደነገጉ ስርዓቶች አሉ ቀኖናዊም ዶግማዊም እና በቅርቡ አንድ አባት ቤዛይት ዓለም ለፍጡር አይሰጥም በሚል ብዙ ውይይት ነበረ። በዚህ ዙሪያስ አያይዘው ያለውን ስርዓት ከቁርባንም ጋር ተያይዞ ህፃናት በአብዛኛው የሚቆርቡት ህፃናት ናቸው እና የቁርባኑንም ስርዓትና ምእመኑ ወደ ቁርባን ወደ እግዚአብሔር መቅረብ ያለበት እንዴት ነው? ከቤተ ክርስቲያንም ጋር ተያይዞ ቅድም ሲያብራሩልንም እንግዲህ ስጋ ወደሙ ሲፈተት አማናዊ ነው። አንዳንዴ ያለ ንጽህና ስርዓቱን በማጓደል እንቀርባለን። አንዳንዴም ደግሞ በገዳማት እንግዲህ የገዳም ስርዓት እና የከተማ እየተባለም አንዳንድ የገዳሙ ስትሪክት እና በደንብ ስርዓቱን ጥብቅ ሆኖ የሚታይበት አለ። እንዲህ በከተማ ደግሞ እንዲሁ በዋዛ ስርዓቱን የማንጠብቅበት አካሄዶች አሉና በዚህ ዙሪያ ላይ እስቲ አሁን አንዳንዱ ገድሎች ላይ፣ አንዳንድ ምስክርነት ላይ፣ እንዲሁም ደግሞ ታሪኮች ላይ ስናይ ካህኑ እንኳን ዲያቆኑ እንኳን ንጽናውን ሳይጠብቅ ሲቀርብ እንግዲህ ከሚስጥሩ ተካፋይ ነው እና ምልክቶች መቀሰፍ አለ። በብዙ መልኩ የሚታዩ ነገሮች አሉ። እና ይህን እግዚአብሔር የሰጠን ስለኛ፣ ብሉ፣ ሥጋዬን ብሉ፣ ደሜን ጠጡ ብሎ የሰጠን ቅዱስ ቁርባን እኛ እንዴት ነው መጠበቅስ ያለብን የሚለውም አያይዘው ቢገልጹልን። ዶግማ የማይሻሻል የማይስተካከል ነው። በቃ መተዳደሪያ ደንብ እንደሚባለው ነው። ቀኖና ደግሞ የሚስተካከል ነው። አሁን ለምሳሌ ሰው ንስሐ ሲገባ ቀኖና ይቀበላል። ጾም፣ ጸሎት፣ ስግደት ነው። ዛሬ ሀምሳ ስግድ ከተባለ ነገ ሀያም ስገድ ሊባል ይችላል። ቀኖና ነው። ግን ምንድነው በስርዓተ ቤተ ክርስቲያን ዙሪያ ላይ ስንሄድ ማስተማር የሚገባቸው ብዙ መምህራኖችም አሉ እኔ የማይገባኝ አንዳንድ ጊዜ ብዙ መምህራኖች አሉ፣ ግን ምእመናኑ ሊቀበልም ማይችልበትም አጋጣሚ ይመጣል። ለምን እንደሆነ እንግዲህ የአስተምሮ ችግር ይሆን ወይ ከሰው ለመቀበላ አለመረዳት ሊሆንም ይችላል፣ ወይም ደግሞ ከሰው እንደሚፈልገው አይነት መልስ ስላላገኘ ሊሆን ይችላል። የገዳም ስርዓት እና የከተማ ስርዓት የሚባል ነገር የለም። ሰው፣ ሰው ነው። እግዚአብሔር ህግንና ስርዓትን ያወጣው ለሁላችንም ነው። ገዳም ስለሆኑ የተለየ ስርዓት የላቸውም። ከተማ ስለሆኑ የተለየ ስርዓት የለም። እንደው እዚህ ከተማ ላይ ስርዓት አልበኝነት ስላለ ገዳም የምሄደው አባቶችንም እኮ እንደው የሚፈታተኑም እኮ አሉ እንደው ስራዬ ብለው ይሁን በምን እንደሆነ አላውቅ እንጂ መከልከሉ እግዚአብሔር እንደም እንዳንጠፋበት ስለሚፈልግ ይሆናል እንጂ። ምክንያቱም እግዚአብሔር እያያል፣ ይቆጣል፣ ይመክራል። በአንድም በሌላም እንግዲህ ዓለማችን ነው፣ ግሎባላይዜሽን ነው። እዚህ እንኳን ሆነን ዓለም ይሰማል፣ ዓለም ያያል፣ መደበቅ አይቻልም። ስለዚህ አላውቅም፣ አልነበርኩም የሚባል ነገር የለም። ስለዚህ ገዳማትን መጋ ሲካሄድ እንደ ገዳም ስርዓት ለመሆን ከተማ ደግሞ ሲመጡ እንደ ከተማ ስርዓት ለመሆን የሚባል የለም፣ በእግዚአብሔር ዘንድ ህግ ነው። እዛም ሲሄዱ ገዳም ለመሄድ ሰው ንሳ ገብቶ ተዘጋጅቶ ምናምን በቃ የቻለውን ያህል ወደ እግዚአብሔር ለመቅረብ ፈልጎ እንደሚሄደው ከተማም ደግሞ ሲኖር እንደዛ ሆኖ ቢኖር ምንድን ነው ችግሩ? ነው የሰው ችግር ምንድን ነው? ነው ይሄ ዚህስ እግዚአብሔር የለም ገዳም ብቻ ነው እግዚአብሔር ያለው። ስርዓቱ በቃ የከተማም ስርዓት የገዳም ሰዓት። አሁን እነዛ መናንያኖቹ ራሳቸውን የቻለ መጽሐፈ መነኮሳት አለ፣ አንጋረ ፈላስፋ አለ፣ የተለያዩ መጽሐፍቶች አሉ። እነዛ የመነኮሳትን ህይወት የሚኖሩበት የሚመሩበት አባቶች ከዚያ ፈተና ደርሶባቸው ያንን ድል የነሱበት መጽሐፍቶች ናቸው። እነዛ መጽሐፍቶች ለመማማሪያ ነው። ግን እነሱም ይጾማሉ ይጸልያሉ ይሰግዳሉ። ንስሐ ይገባሉ። ስጋውን ደግሞ ይቀበላሉ። ከኃጢአት ራሳቸውን ይጠብቃሉ። ከተማስ ያለ ሰው ቢጾም ቢጸልይ፣ ቢሰግድ ስጋውን ደግሞ ቢቀበል፣ ከኃጢአት ቢርቅ፣ ንፅናን ገንዘብ ቢያደርግ ምንድነው የሚጎድልበት ነገር? ምንም የሚጎድልበት ነገር የለም። እነሱ ገዳም ስለሆኑ ህጉ ይከራል እዚህ አይከርም። አይደለም እንደውም እግዚአብሔር እንደውም ከእንደነዚህ ከቅዱሳን ስፍራዎች ላይ ከዚህ እንደውም እንዳይሄዱ አንዳንድ የሚከለከልበት ትልቁ ነገር ብዬ እኔ የማስበው ትክክል ነው፣ እግዚአብሔር የዚህን ሄዶ እዛ እንዳያበላሿቸው ነው። አሁን ገንዘብ የማያውቁትን ገንዘብ ሰጥቷቸው ፍቅረ ነው ያድሮባቸው። ስንቶቹ ከገዳም መጥተው አዲስ አበባ ገብተው ቀልጠው ታውቃሉ። ስንት አባቶችን አጠናል ስንት ሊቃውንት ተሰደው ሄደዋል። ይህንን እያዩ ስንቶች ዲያቆናቶች ከቤተ ክርስቲያን ርቀው ጠፍተዋል። ስለዚህ ምዕመኑ ራሱ መጠንቀቅ አለብን። እኛ ስንሄድም ወደ ገዳ እዚህ የምንኖረውን ህይወት አሁን እዛ ሄደን ምንድን ነው የሚለወጠው? ቁርስ እዚህ ጠዋት አይኑን ታጠቦ ምግብ መብላት የለመደ እዛ ሄዶ እስከ ስድስት ለመጾም መንከባልል ምን የሚሉት ነገር ነው? እንዴ እዚህም መጾም እኮ ይቻላል፣ እኮ እዚህም የሚጾሙን እግዚአብሔር አይቀበልም? ይቀበላል። እዚህ እንጸልዩ ነው፣ አይቀበልም? ይቀበላል። እግዚአብሔር በሁሉም ቦታ አለ። እግዚአብሔር ምሉ ነው፣ በሰማይም በምድር ምሉ ነው። ስለዚህ የትም ይቀበላል። ግን ገዳም ሲሄዱ ብቻ አይደለም። ገዳምን እንደውም ሄዶ ማቆሸሽ፣ እኔ ማቆሸሽ ነው እንደውም ምለው። በእርግጥ ገዳማት የሚቆሽሹ አደሉም፣ ግን ህጋቸውን ያፈርሳሉ። ከእግዚአብሔር ሊጠይቁ ሄደው አንዴ ስሪንቃ ሄደን እንግዲህ ባህር ሰዓት ነው። እዛ ምግብ በሶ ነው፣ እና በቦርሳቸው ብስኩት ይዘው መጥተው ያች በሶ የምትጠጣባት ሰዓት አለች። በሶንም ብስኩቱንም ዳቦንም ምኑንም እንደ መናገር አይቻልም። እንግዲህ የሚሄዱት ማን ምን ፍለጋ ነው? እግዚአብሔርን ፍለጋ ነው። ለሶስት ቀን ከሄደ ሰው ለሶስት ቀን እንኳን ስጋውን ቢጎዳት ምን ችግር አለው? ምንም ችግር የለው። ግን ምቾቱም ሳይነካበት ከእግዚአብሔርም የሚፈልገው ነገር እግዚአብሔር አይከለክልም። ልቡ ብቻ ስላሰበ የሚሰጥ እኮ አምላክ፣ ልቡ ስላሰበ ብቻ የሚፈጽም አምላክ። ግን ስንሄድም እንደዚህ አይነት ገዳማቶች ላይ ቦታዎችም ላይ ቤተክርስቲያን ጭምር ስንመጣ ገዳማት ብቻ አይደለም። እዛ ስንሄድ ስርዓትን አክብሮ እዚህ ስንመጣ አዲስ አበባ ላይ ደግሞ ስንሆን ስርዓት አልበኝነት መሆን አይደለም። ሁሉም ጋር እግዚአብሔር አለ። ሁሉም ጋር ስርዓቱ አንድ ነው። አንዲት ቤተ ክርስቲያን ነች፣ በቃ አቲ ቅዱስ ቤተ ክርስቲያን ነች አለ። ስለዚህ አንዲት ነች። ገጠርም ሄደ ከተማም ሄደ ገዳም ሄደ ዋሻም ሄደ ስርዓቱ አንድ ነው። ስለዚህ ያንንም እዚህ ካላከበሩ እግዚአብሔር እንዴት ብሎ ታዲያ በረከትን ሊሰጥ ይችላል? ልጆች ቢቀሰፉ ቢጠፉ አሁን እኮ ተረካቢም እኮ እየጠፋ እኮ እየተባለ ነው እኮ አደለ? ቤተክርስቲያንን እንዴት ማነው የሚረከባት? አሁን ቀጣይ ትውልድ ማን ነው ማን ነው ቀጣይ? አሁን እኮ አብዛኛው እኮ እግዚአብሔርን እኮ ይወዳል፣ ከእግዚአብሔር ጋር ይኖራል። ግን ቀጣይ ትውልድ ማን ነው? አሁን ቤተክርስቲያንን የሚረከባት ማን ነው? ቤተክርስቲያን ሲባል ህንፃው ብቻ አይደለም። ህንፃ ሥላሴ ራሳችን እኛ፣ የስላሴ ህንፃዎችን በእጁ ሰርቶ ያበጃችን አምላክ ነው አምላክ ነው እግዚአብሔር። ስለዚህ ያንንስ ማነው የሚረከበው? ስርአቱን ማነው የሚረከበው? ቅዳሴው ማነው የሚማረው? አሁን አሁን እኮ ሊቃውንት እየሸመገሉ ነው፣ እድሜያቸው እየገፋ ነው። ካህናቶች አሁን አሉ። በምሬት ከቤተ ክርስቲያን አገልግሎት ወጥቶ በሌላ ዓለም ላይ የሚኖሩ አሉ። በቃ በጉልበት ስራም፣ በጥበቃም፣ በምንም በቂ አይደለም። እነሱ ልጅነታቸውን እኮ ጨርሰውበታል ከቤተ ክርስቲያን እኮ ትምህርት። ግን እነሱ አሁን ሲታዩ ኑሮ እውቀታቸው ከማንም በላይ ሆኖ ኑሯቸው ደግሞ ከማንም በታች ነው። መለመን ደረጃ የሚደርሱበት እውቀት የሌላቸው ትልቅ ቦታ ላይ ተቀምጠዋል የማይነቀነቁ እንበር ላይ ተቀምጠዋል። እውቀት ደግሞ ያላቸው ደግሞ በፈራህ እግዚአብሔር እግዚአብሔርን ደግሞ የሚያገለግሉ ጭራሽ ከቤተ ክርስቲያን ነው የሚወጣሉ። ተረካቢው ማን ነው? አሁን የሚያሰጋው ይሄ ነው። አሁን ልጆችን በስራ ስርዓት፣ በስርዓተ ቤተ ክርስቲያን፣ በህገ እግዚአብሔር ማሳደጉ ለቀጣይም ትውልድም፣ ሀገርንም ቤተ ክርስቲያንንም ለመቀበል ለመረከብ ዝግጁ የሚሆን ሰው ለዛ ነው ሰው ቢያስብ መልካም ነው የምለው እንደኔ አሁን ላይ ሀገር ተረካቢ ህጻናት ማፍራት አለብን በሚል እንደ ዘመቻም አንዳንዴ እንሰማለን። እና ቤተክርስቲያንን ተረካቢ የሚል ህጻን ግን ሰምተን አናቅም። ስፔሻሊ በኦርቶዶክስ ዋህዶ እምነት ያሉ ወላጆች ሀገር ተረካቢ ከማለት ይልቅ ቤተክርስቲያንን ተረካቢ ልጆች እናፍራ ብለው እንደ አላማ ቢነሱ። ሌላ ደግሞ ልጠይቅ የፈለግኩት ምንድን ነው፣ ስማቸው ሜንሽን ማድረግ ባልፈልግም የተለያዩ ገዳማት አሉ። እነዚ ገዳማት አንድ ሰው ከከተማ ተነስቶ ወደ ገዳም ሲሄድ ለነፍሱ ብዙ በረከት ይዞ ለመምጣኑ ስጋውን ጎርቶ ነፍሱን እንትን ለማለት ነው እና ግን ገዳማቶቹ ጋር ስትሄድ የሚገርም ነገር የተወሰኑ ገዳማቶች አይቻሉ ለስጋ የሚመቹ በጣም ካፍቴሪያዎች አሏቸው። ምቹ መኝታ ያለባቸው ክፍሎች የሚያከራይባቸው አሏቸው እና ሰው እዛ ሄዶ ሰው ያለው ኢንቫይሮመንት ራሱ ምንድን ነው የሚጋብዘው? ስጋው እንዲመቸው አይነት ነገር ነው የሚጋብዘው እና ገደማት ራሳቸው ምንድን ነው እያደረጉ ያሉት ገዳም እስከተባሉ ድረስ ስጋን የሚጎዳ ነገር ነው እዚ አካባቢ መኖር ያለበት ግን በጣም አማርጠት በላለ አማርጠት ጠጣለ አማርጠት ተኛለ ሻወር ቤት አለ ምናም እና ገደማት ስለምንድን ነው በዚህ በኩል ራሳቸውን ማስተካክሉት ያው እሱም እንግዲህ ያው እንደ ውይይታችን ስርዓተ ቤተ ክርስቲያን ነው አሁን እነሱ ይመስለኛል ከበጎ ህሊና ልበለው እና የከተማው ምቾት እኔ እዚህ አልጋ ላይ ፍራሽ ላይ የለመደ እዚህ መጥቶ መሬት እንዴት ይተኛል? ነው እንዴ! መተኛት አለበት መተኛት አለበት ግዴታ ነው። ግን አንዳንዴ እኔ እንጃ፣ ይሄ ከአእምሮ በላይ ነው። ለዛሬ ነው ይሄ የሰማሁት እውነቱን ለመናገርና እንደዚህ አይነት ገዳም እንዳለ እንጂ እኛ እንግዲህ የምናውቀው እኔም እንግዲህ የማውቃቸውም ገዳማቶች ፐርሰናል ምስሄ ጭራሽ ምግብ እንኳን ይዞ ማይገባባቸው አሉ። ከዛም በኋላ ደግሞ የገዳሙን ምግብ ብቻ እንዲበላ ያ ምማይጥም ምክንያቱም እዛ ለሰባት ቀን ወይ ለአስራ አራት ቀን ወይ ለሶስት ቀን ነው የምንሄደው። ያቺን ለሶስት ቀን ስጋችንን ብንጎዳት ምንም ችግር ያለው አይመስለኝም። ሰውን ፕሪፈር ያደርጋል እንጂ ማለት ገዳም ሊሄድ ብሎ ሲያስብ የትኛው ገዳም ነው የሚመቸኝ ብሎ ያስባል። ምክንያቱም የለመደው ነገር እንዳይቀርበት ስለዚህ ሰው ገዳም ብሎ ሲሄድም ማሰብ አለበት። ስጋ የምትጎዳበት ገዳም ማሰብ አለበት። ምክንያቱ ለሶስት ቀን ነች ወይ ለሰባት ቀን ነው የሚሄደው ከእግዚአብሔር ጋር አሁን ለምሳሌ ሱባኤ እንግዲህ ፍልሰታ አለች አለ አስራ ስድስት ሱባኤን እኮ ፍልሰታ ሰው ሲገባ እንግዲህ በቀን አንዴ እየበላ ቅዳሴ እያስቀደሰ እየጸለየ አደለ። አሁን በየቤተ ክርስ ቦታ ይጣበባል እኮ መንገድ ዝናብ እንኳን እየጣለ ላስቲክ ለብሶ የሚተኛ አለ። ሰው ታዲያ ከተማ ላይ ሆኖ ይህንን ካደረገ ገዳማት ደግሞ ይህንን ነገር ማዘጋጀታቸው ለመመረጥ ይሁን ሰው ከዛ ቦታ እንዳይቀር አስበው ይሁን እኔ ሊገባኝ አይችልም። ምክንያቱም ከተማ ላይ ሰው እንኳን እንደዚህ እያደረገ ነው፣ በረንዳ ላይ እያደረ ነው። የዓመት ንግሥ አሁን ሲሆን ሰው መኪና እኮ መኪናውን አቁም መኪና ውስጥ እንኳን የሚያደርጉ የለም እንኳን በእግሩ ሄደው መኪና ይዞ ሄደው መኪና ውስጥ አያድር። ጅባ ነጥፎ ኮብልስቶን ላይ ያድራል አደለ? ታዲያ ይሄ ምን ለመመረጥ ነው? ወይንስ የኛ ገዳም ዘመናዊ ገዳም ነው? የለም እኛ እንግዲህ የምናውቃቸው እንግዲህ ገዳሞች ዘመናዊነት አይደለም። ምክንያቱም አማን መነኑ ሰማያዊ ትጣእማ ለዛ አለም ወከአው ደግሞ በእንተ እግዚአብሔር ወታአገሱ ሞተ መሪረ በእንተ መንግሥተ ሰማያት ነው ሰማዕታት የዚህን አለም ጣዕም በእውነት ናቁ፣ ደማቸውም ስለ እግዚአብሔር አፈሰሱ፣ ስለ መንግስተ ሰማያት መራራ ሞትን ታገሱ። በቃ እንጂ ሰው እዛ ጋር ሲመጣ መነኮሳቱን መስሎ ነው መኖር ያለበት። እነሱም በረከት እኮ እዛ ቦታ ላይ እኮ ገዳም እኮ የሚካሄደው እዚህ ጸሎቱ፣ ቅዳሴው፣ ውዳሴው፣ ሰዓታት ማህሌቱ ጠፍቶ እኮ አይደለም። ግን እዛ ሲካሄድ ከዓለም ጫጫታ ከዚህ ካለው ጫጫታ የአእምሮ እረፍት ተገኝቶ ሄዶ ሰው እዛ ጋር እረፍት ሰላም አግኝቶ ለመምጣት በቃ ሸክሙን አራግፎ ጭንቀቱን ለእግዚአብሔር ሰጥቶ። ምክንያቱም እዛ ያሉት ገዳማቶች ምንድን ነው በዝምታ በአርምሞ ነው የሚኖሩት። አንዱ ቤት እንደ አንዱ ቤት እንደኛ ተደዋውለው ምን እያደረግክ ነው አይባባሉ። ስለዚህ ሁሉም ተወስነው ጸሎት የሚጸልይ አለ፣ ወፍጮውን ውሃ የሚቀዳ አለ፣ የሚያበስል አለ። ሁሉም ስራው ላይ ነው ያለው። ከዛ በተረፈ ደግሞ ሁሉ ምንድን ነው በአንድ ቤታቸው ጸሎት እያደረጉ ነው። መጽሐፍትን አንዳንድ ጊዜ የምናንበው ለእውቀት ብቻ አይደለም፣ መንፈሳዊ ህይወቱን ልንማርበት እንጂ። ያለ ብለዛ ማንበብና ማንበብ እኮ ይለያያሉ እንዴ! 500 መጽሐፈን ብያለሁ፣ አይደለም። መቶ ገድል አለኝ ቤቴ፣ ስልሳ ገድል አለኝ፣ አምስት መቶ ገድል አለኝ፣ ድርሳን አለኝ። ይሄ ክርስትና እኮ አይደለም፣ ቁጥር ነው ቁጥር ነው ለኔ ለኔ እንጂ። አሁን መጽሐፈ ስንክሳር አለ አይደል? የቤተክርስቲያናችን አሁን ትልቁ መማሪያ መጽሐፈ ስንክሳር ነው አሁን መጽሐፈ ስንክሳር ላይ አሁን ስናያቸው ጸሎት የማያውቁ አባቶች በአቡነ ዘበሰማያትና ሰላም ለኪ ብቻ በመድገም እና በመስገድ በመጾም በመጸለይ ላይ ነፅሮ መላእክት ላይ ነፅሮ ስሉ ስለሚደርሱ አባቶች አሉ አይደል የመጽሐፉ ብዛት አይደለም እኔ እንደውም መጽሐፍቶችን መፈራችን ነው ለመፈራረጃ እንዳይሆኑ ፈራለሁ ብዛታቸው አይ እንደዚህ ወጣው ወጣው ወጣው መጨረሻ ላይ ምን አደረጋችሁ? ዐይን እኮ የተፈጠረው መልካምን ነገር ለማየት ነው። ምን አነበብክበት፣ ምን አየህበት ቢባል፣ ቲክቶክ ሊባል ነው ወይስ ምን ሊባል? መጽሐፍቶች፣ ቅዱሳት መጽሐፍቶችን አንብበንበት ህይወታችንን ልንመራበት ነው። አንደበታችንን እግዚአብሔር የፈጠረው ለምንድን ነው? ክቡራንና ክቡራት ታዳሚዎቻችን ይህ ኤማሁስ የበጎ አድራጎት እንዲሁም የጉዞ ማህበር ነው። ፕሮግራማችን እንግዲህ ለየት ባለመልኩ ህዝበ ክርስቲያኑ ጋር በዓለም ዙሪያ ያላችሁ ጋር እንዲደርስ ምኞታችን ነው። ሰላማችን ይብዛ። እናንተ ከኛ ጋር ተከታተሉ። ሀሳብ ካላችሁ በእህታችን በኩል እንዲሁም በሚዲያው በነዲያቆን ሀይለማርያም በኩል ኮሜንት መጻፍ ትችላላችሁ። ጥያቄም ካላችሁ ለጥያቄያችሁ መልስ እናዘጋጃለን። እንግዲህ ወንድማችን ቤተኛ ነው። ጥያቄዎችን ይመልስልናል እየተወያየን እየተማማረን እንቀጥላለን። ይህ ኤማሁስ የበጎ አድራጎትና የጉዞ ማህበር ነው። እንግዲህ ስንወያይበት የቆየ ነው የቤተክርስቲያን ስርዓትና ምዕመኑ ጋር ሁላችንም ጋር ያለውን ክፍተት፣ እንዲሁም ሊቃውንተ ቤተክርስቲያን እንዴት ያስተምራሉ፣ ቃል አዋዲውስ ምን ይመስላል፣ ስርዓቷን እንዴት እንጠብቅ የሚለው ላይ ቆይተናል። እንዲሁም የገዳማት ስርዓትና ቃል ኪዳን እንዲሁ ከከተማው ጋር ያለውን እንግዲህ እንደምናውቀው ቅዱስ ራኤል ቅዱስ ደሙን የነጠበበት ቦታ ነው አብያተ ቤተክርስቲያናት የሚታነጹት እንግዲህ እንደሚባለውም እንደምናውቀውም እንደዛ ነው እና አንዳንዴ ቻሌንጅ የሚያደርጉን ጥያቄዎች አሉ ከቤተሰባችንም እንዲሁም ከህዝበ ክርስቲያኑ ለምንድን ነው አሁን ሰማዕቱ የልዳው ጊዮርጊስ የኢትዮጵያ ገበዝ የእኛ ጠባቂ በአጥቢያችን አለ አይደለም ወይ? ስለምን እዛ ድረስ ትሄዳላችሁ? ብለው ኮምፕሌን ያደርጋሉ። ስለ ግዕዙ ትምህርት ላይ ስንገባ፣ አዎ ትውልድ መማር አለበት፣ ማወቅ አለበት፣ መረከብ አለበት። ይህ እንደውም የትምህርት ቤቶች ድርሻ አልነበረ የነሱ ያው ድርሻቸው ነው። እንደ ክርስቲያንነታቸው እንደ ኢትዮጵያዊነታቸውም ጭምር ይሄንን ቋንቋ ለዓለም ማዳረስ እና ማስተማርም የነበረብን እኛ ኢትዮጵያውያን ነበርን። ግን አሁን ላይ እንዳይማሩ ይሄ መከልከሉ ትንሽ ውዥምብር ነገር የሚፈጥርም ነው። ምክንያቱም ቤታችንን ያለ እንጀራ አትብሎ የማለት ያህል ነው ለእኔ የሚሰማ እንጂ የቤት እንጀራ እያለ ወጥ እያለ አትብሎ በረሃ ብለ ቋ ይባላል። ብዙ እውቀት ያለበት መጻሕፍቶች አሉ፣ ብዙ ሀብት የሚገኝባቸው። ከነዛም ውስጥ እንዳውም ኢትዮጵያዊ ሳይንቲስት እንዴት የፀሐይን ግርዶሽ ሊያውቅ ይችላል ብሎ ዶክተር ወዳሲሆነ በጣም ተተጭቶ ነበረ። በዛን ሰዓት ላይ እንዴት ሊያውቅ ይችላል እሱ ግን ከመጽሐፍተ ብርሃናዎች ላይ ጠቅሶ በእንደዚህ ቀን በእንደዚህ ሰዓት ይሄ ግርዶሽ ይፈጸማል ችል የዓለም ሳይንቲስቶች ያልደረስንበት ነው። ናሳ እስከመጠየቅ ደረጃ ደርሷል። ከዛም በኋላ ነው ያ ነገር ሲፈጸም ናሳ ለጉብኝት ተጠርቶ መሄደው አይተዋል፣ ያንንም ቦታ። ስለዚህ አሁን ይሄ ነገር ቢማር ትውልድ መረከቢያ ነው። ግን ትልቁ ደግሞ ኃላፊነት የቤተክርስቲያን ኃላፊነት ነው። ምክንያቱም ፊደል ቀርጻ ትምህርት ቤትን ከፍታ መንግስት በሌለበት ጊዜ መንግስት ሆና ታስተዳድር፣ ኢትዮጵያን የነበረች ሀገር ትመራ የነበረች ቤተክርስቲያን ነች። ካህናቶችም ነገስታትም ሆነው ንጉስ ወካህን ተብለው ኢትዮጵያን መርተው በኢትዮጵያ ግዛት ላይ ፀሐይ አይጠልቅም እስኪባል ድረስ ያስተዳድሩ የነበሩትን ሊቃውንት ናቸው። ካህናትም ናቸው፣ ነገስታቶችም ናቸው። ስለዚህ ያንን ያገኙበትን ጥበብ መደበቁ፣ ለማጥፋት መሞከሩ የማይሆን ነገር የማይመስል ነገር ቤተ ክርስቲያንም ደግሞ አሁን አዎ በጣም ብዙ የተማሩ አሉ። ያንን ማውጣት መቻል አለባቸው። ባለፈው እንደውም የሊቃውንት ጉባኤ ላይ አቡነ እንድሪያስም ተናግረዋል። ውጡ እንጂ ተናገሩ እንጂ አስተምሩ። ግን እንዳይወጡ ደግሞ የተያዙስ ደግሞ እንዴት ይሆኑ ነው? ብዙ እውቀቱ እያላቸው ግን ይህን የግዕዙን መከልከሉ በትምህርት ቤቱ ላይ ተገቢ አይደለም። ቢሆንም ደግሞ አሁን ላይ ትንሽ የሚያስፈራው በዩቲዩቡም በየቲክቶኩም ግዕዝ መምህራን አሉ። እናስተምራለን፣ ዜማ አለ። ግን ያንን ጣዕሙን ለዛውን የዛኛውን የገዳሙን የኔታን ጣዕም እንዴት ይመጣል? እንጀራ እኮ ውጭ አሉ እኮ እንጀራ ጋግረን እንበላለን ይላሉ። ግን እንደዚህ ኢትዮጵያ ውስጥ እንደሚጋገረው እንጀራ ያለ ጣዕም እኮ አይደለም። እንጀራውን እኮ ይበሉታል ግን እንደዚህኛው እንደ እናት ቤት የሚሆን እንጀራ እንዳልሆነ ሁሉ ትምህርቱም በኦንላይን ላይ እንዴት አይካተትም? እናት የጋገረችውና አዎ፣ በውጭ ሀገር በመጠሻ የተጋገረው አንድ አይነት እንደማይሆነ ግዕዙንም በኦንላይን ተማሩት ብሎ የአብነት ትምህርት ቤቶች መጥፋታቸውና መቀዝቀዛቸው ይሄ ኒንጃ ኢትዮጵያንም ከማጥፋት ሀገር ከማጥፋትም እየተጎራበተ ነው ብዬ ነው የማስበው። ምክንያቱም ነገስታቶች ቢወጡ ጳጳሳቶች ቢወጡ መምህራኖች ቢወጡ ዲያቆናቶች ቢወጡ ቅዱሳኖችም ቢወጡ ጻድቃን ሰማዕታትም ቢወጡ ከቆሎ ትምህርት ቤት ነው እንጂ ከየትም አይደለም። የእነ ተክለ ሃይማኖት እኮ አቡነ ኢየሱስ መዋጋ ሄደው የቆሎ ትምህርት ቤት ተምሮ ነው እኮ ቅድስና ያገኙት። እና አቡነ ገብረ መንፈስ ቅዱስ እኮ መምህራቸውና አባ ዘመድ ብርሃን እኮ ነበሩ። ስለዚህ እንግዲህ ስንት ቅዱሳኖች እንግዲህ በአቡነ ኢየሱስ መዋእን እንኳን ስናይ ሐምሳ ስድስት ቅዱሳን አባቶች መንፈሳዊ አባቶችን የወለዱ ናቸው። የነዛ ሁሉ ሐምሳ ስድስት ቅዱሳን አባቶች አቡነ ኢየሱስ መዋእን ናቸው። ይህንን ታዲያ እንደዚህ አይነቱን ታዲያ ትምህርት ቤት መዝጋቱ እንዴት ትውልድ እንዴት መረካከብ እንዴት ይችላል? እውቀቱስ እንዴት ይሆናል? መድኃኒትም እኮ ቢሰራ እኮ ከቤተ ክርስቲያን መጽሐፍቶች ላይ እየተገኘ ነው። ከኛ የሄደ ነው ተመልሶ እዚህ መጥቶ አሁን ነው። እንደውም አይደል እንደ በቃ ከኢትዮጵያ ሄዶ መጽሐፍቶች እንዲሆነው እየወጣ የመጣው እንጂ በፊትም እኮ ብዙ ሰው እኮ ተናግሯል እኮ። እየወጡ እየተሸጡ ነው በገሃድ እየተባለ ነበር። ግን እንግዲህ ጊዜው ደግሞ ሲደርስ ጊዜ የሚያደርገውን አናውቅም። ለምን ሄደም አናውቅም። እዚህ የነበረ አዋል ተጠቀምንበትም ለምን ይሄ እንግዲህ የራሳችን ጥያቄ ነው። ሲሄድ ብቻ አይደለም መጮ ሰው ያለበት እያለ ለመጠቀም ነው መሞከር ያለበት። አሁንም ቢሆን እነዚህ የግዕዝ ትምህርት ትምህርቶች መገለጥ አለባቸው። ሰው መማር አለበት፣ ማወቅ አለበት። ከኢትዮጵያ ቋንቋ ላይ አንድ ይሄ እንግዲህ ግዕዝ ደግሞ ከሌለ ቤተ ክርስቲያን ራሱ የምትሰራቸው ስራዎች አብዛኛዎቹ መጽሐፍቶቹ ግዕዞች ናቸው። እነሱ ጠፉ ማለት ነው። በጸሎት እኮ በግዕዝ በመጽሐፍት ጸሎቶች ስንት ድውያን ይፈወሱ የለ እንዴ? በጸሎት ማለት ነው። አማርኛውን ጸሎት አይፈውስም አያደርግም እያልኩኝ አይደለም፣ ግን የበለጠ ደግሞ ደስ የሚለው በተጻፈበት ነው። ሰው በተወለደበት ቋንቋ ሲናገርና በተውሶ ቋንቋ ሲናገር አንድ አይነት አይደለም። ስለዚህ ቤተ ክርስቲያን የተወለደችበት ቋንቋ የግዕዝ ቋንቋ ነው። ስለዚህ በዛ ቋንቋ ነው ቀድሳ ልጆቿል ተተኪ ዲያቆናትም ካህናትም ጳጳስ ጳጳስ ይሞታል እኮ ጳጳስ ተረካቢ ጳጳስ ምክር ያስፈልጋል። ካህን ይሞታል፣ ተረካቢ ካህን ያስፈልጋል። ምእመንም እንኳን እኮ ተረካቢ ተረካቢ ምእመንም ሲባል ሥርዓተ ቤተ ክርስቲያንን የተማረ ምእመን ተረካቢ ያስፈልጋል። ከሌለ ግን ወዴት እየሄደ ነው? ሌሎች አለማቶች ላይ እነ ቱርክን እንደምናየው አሁን ግብጾች ላይ እንደምናየው እነ ሶሪያ ላይ እንደምናያቸው ቤተክርስቲያናቶች እየጠፉ እየጠፉ ከሚመጡት አንዷ የኢትዮጵያ ኦርቶዶክስ ዋ ቤተክርስቲያን እንዳትሆን ነው የሚያስፈራ። ምክንያቱም የያዙትን ከለቀቁ በኋላ ሌላ ለመጨበጥ መሞከሩ ትርፉ ድካም ነው። ስለዚህ እንደምናያቸው በታሪክ እነ ህንድ እንዴት ሊጠፉ ቻሉ? ኢስላሚክ ሀገራት የሆኑ ብዙ ሀገሮች አሉ የክርስቲያን ሃይማኖት ብቻ የተባሉ አሁን እነዛን ሀገሮች አሁን ስናይ ይሆናሉ ተብሎ የማይጠረጠር ነበር አለ ለምሳሌ ቱርክ የበፊት ስሟ ኤፌሶ ከዛ አሁን ኢስታንቡል የምትባለው ቆስጠንጥንያ ነበረች ንጉስ ቆስጠንጢኖስ የነገሰባት ከተማ ነበረች አሁን ያለችው የት ነው አሁን ክርስቲያናቶች ስንት ፐርሰንት ናቸው አሁን እኛም እኮ ወደዛ እየሄድን ነው። አሁን እኮ ከሁለትና ከሶስት ትውልድ በኋላ ሊጠፋ ነው ማለት ነው። ቤተክርስቲያናችን እየጠፋ ሊመጣ ነው። በቃ ልክ እንደነሱ እየተመናመነ መጣ ማለት፣ እየጠፋ መጣ ማለት ነው። ስለዚህ እንዳይጠፋ አንድም ምዕመናኑም የሚችለውን ያህል መታገል መቻል አለበት። ቤተክርስቲያን ደግሞ በዋነኛ በመሪነት ወጥተው አባቶቻችን ይህን ነገር በግልጽ ተቃውሙ ተናግረው ይሄ ነገር ቤተ ክርስቲያናችን ሀብቷ ነው፣ ንብረቷ ነው። እንደውም መስፋፋት አለበት መንግስትም ሊደግፍ ይገባል እንጂ ጭራሽ መቆም ያለበት አይደለም። እንጂ አለበለዚያ አሁን ማነው ጃፓን እንኳን ስሰማ የሆነ ጊዜ ላይ ቆይቷል። 30 ሺ ጃፓናውያን የግዕዝን ትምህርት እስከ ዶክትሬት ድረስ ተምረው ካናዳ ሀገር በዩኒቨርሲቲ ደረጃ የግዕዝ ትምህርት እየተሰጠ እኛ ሀገር ለምን ይጠፋል? ታዲያ አንድ እንደውም መምህር ማንም የሚባሉ መሐመድ፣ ፕሮፌሰር መሐመድ አሁን እኔም እሱን እንደውም አይቻለሁኝ በዩቲዩብ ላይ ቆይቷል። ገርሞኛል አረሳሁትም እና አሁን እየጻፈ ፕሮፌሰር መሐመድ ሲያስተምር ከአንተ ጋርም እንደውም እንዲገናኙ አድርገው ነበር። አዎ የሆነ ሰዓት ላይ የእዛን ላይ ቆይቷል። በአሁ ግን የሚገርም ነው። እዚህ ያሉ ሊቃውንቶች እያሉ እዛ ደግሞ እንደው ሄዶ እንደዚህ ሆኖ እንደ ብርቅ መማር እዚህ እኮ የነበሩ ኢትዮጵያን ይሄን ኮ በቃ ግን እዚህ እኮ ሲባሉ ደስ አይላቸውም። ልጆቻቸውን አማርኛ ማስተማር ይችላሉ ግን ሄዶዛ በዩኒቨርሲቲ ደግሞ ደረጃ ደግሞ ሲሰብ የያዝነውን እየለቀቅን ያለ ይመስለኛል። የያዝነውን ደግሞ ከለቀቅን በኋላ መልሶ ለመያዝ ከባድ ነው የሚሆኑ። ምክንያቱም አሁን ሁሉም እያንዳንዷ ነገር በቴክኖሎጂና በጥንቃቄ የሚደረግ ነገር ከሄደ በኋላ ለመመለስ ይከብዳል። አሁን ትውልድ እየቀጨጨ እየቀነጨረ ከመጣ ቀጣይ ላይ ደግሞ ተረካቢ ትውልድ የቤተ ክርስቲያንን እና የሀገርን ተረካቢ ትውልድ ለማግኘት በዓለማዊ ትምህርት እኮ ተረካቢ ሰው ይኖራል። ዶክተሮች አሉ፣ ፕሮፌሰሮች አሉ፣ የሚማሩ ብዙ በዓለማዊ ትምህርት የተማሩ አሉ። ግን ደግሞ በቤተ ክርስቲያን ደግሞ ትምህርትስ ምን ያህል ቤተ ክርስቲያንን ፓትሪያሪክ እኮ ሲሞት እኳ ፓትሪያሪክ ይሾማል። ምን አይነት ጳጳስ እኮ ሲሾም ሲሞት ጳጳስ ይሾማል። ምን አይነት እንዲ አሁን ካልተዘጋጀ የዛሬ ሃምሳ ዓመት ዛሬ እኮ ተዘጋጅቶ ያልኖረ ልጅ የዛሬ ሰላሳ ዓመት እና አርባ ዓመት ጵጵስና ደረጃ ይድረስ ቢባል እንዴት ነው እውቀቱ? እንዴት ነው ማለፊያውስ? ከግራስሮት ፍሮም ቤሪ ቢግኒንግ ይላሉ ፈረንጆች ከታች ነው መገንባት ያለብን። አዎ ካልተሰራ በስተቀር አሁን የአስራ ሁለተኛ ክፍልን ተማሪ ተመረቅ ፒኤችዲ እና ሰርጀሪ ስራ ቢባል የማይሆን ነገር ስለሆነ አሁንም በጣም ሊታሰብበት ይገባል። እንግዲህ ሊቃውንት ብዙ ነው ያሉ። ቤተ ክርስቲያናችን ሊቃውንቶች ብዙ ነው ያሉ ማወዘ ጥበባት ብዙ ሊቃውንትን አፍርታለች። ዝምታቸውን ይስበሩ ነው የምንለው። ልጆቻችን ከእግራቸው ስር ቁጭ ብለው ይማሩ ነው የምንለው። እርስንም እንግዲህ አንተ ምለው እንግዲህ የቀረቤታችንን እንዲቀለኝ ነው እና እንደ ጓደኛ ለመወያየት ስለሆነ እዚህ ቁጭ ያልነው። እንግዲህ ሊቃውንቱ ሀሳብ አስተያየታቸውንም እንዲሰጡን በዚህ አጋጣሚ እንፈልጋለን። ልጆቻችን ስለ እውነት ከነሱ ስር ቁጭ ብለው ይማሩ። እኛም ማናቀውን እንድናውቅ እንድንማር ያስፈልጋል። ለዚህ ነው እዚህ ቁጭ ያልነው። እና ከእኛ ጋር አብራችሁ ስለቆያችሁ እጅግ አድርገን እናከብራለን፣ እናመሰግናችኋለን። ይህ የኤማሁስ በጎ አድራጎትና የጉዞ ማህበር ነው። በልዩ መልኩ ቤተክርስቲያን ትመስላለች። ስርዓተ ቤተክርስቲያኗ ህዝበ ክርስቲያኑ፣ ምዕመኑ እኛን ጨምሮ እንዴት መጠበቅ ይኖርብናል? ዝም አንልም። ተናገሩ ድንቅ ስራውን መስክሩ ነውና ኃላፊነት ስላለብን ይህንን ርዕሰ ጉዳይ ይዘን ወደ እናንተ አቅርበናል። እናንተም እንግዲህ ከኛ ጋር ሆናችሁ እንድታበረታቱን እንፈልጋለን። ወስባት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየ